ሕዳር 11 2018። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በኦሮሚያ ጉምቡች በፈጸመው ጥቃት የፖለቲካ ስልጠና ለወታደሩ ለመስጠት በሚል ጉምቡች የገቡትን የኦሮሚያ ልዩ ኃይል የኮራዛዥ ኮረኔል ኩማዋቅ ዋቅ ጅራን ከና አጃቢዎቹ መደምሰሱ ተሰማ። ፋኖ በምስሉ እንደምትመለከቱት ከዚህ ቀደም ከተማዋን በቁጥጥ ጥሩ ስር እስከ ማስገባት የኦሮሚያ ልዩ ኃይልና ሚሊሻን እስከ መማረክ የደረሰባትን ከተማ ዛሬ ደግሞ የነ ሽመለስ አብዲሳን መተማመኛ የጦር መሪያቸውን ነጥቋቸዋል። ዝርዝር መረጃ ይዘንበታል። በወሎና በጎንደር በተደረጉ ውጊያዎችም የፋኖ ኃይሎች ድል ሲቀናቸው የአገዛዙ ወታደር በደፈጣ ጥቃት ሙትና ቁስለኛ ከመሆኑም በላይ ሲጓጓዝባቸው የነበሩ መኪናዎች የተማረኩም እየወደሙም አሉ። ወዲህ ደግሞ አብይ አህመድ ባለምጡቅ አእምሮ ሲል እየጠራቸው የአየር ወለድ ኮማንዶዎችም የሬሳ ክምር ሆነዋል ዝርዝር ይዘንበታል በሌላ በኩል የዩኒቨርሲቲ ተማሪዎች ታሪክ እየሰሩ ነው የተቃውሞ ሰልፍ ከዩኒቨርሲቲ ግቢዎች ወጥቶ ጭምር ተደርጓል ነው የተባለው በወለጋ የዩኒቨርሲቲ ተማሪዎች ጀብዱ ሰርተዋል ሲያሯሩጣቸው የነበረውን የፌዴራል ፖሊስ ኃይል አሯሩጠውት ከግቢ አስወጥተውታል የመንግስት ኃይሎች ወደ ሰማይ ቢተኩስም ተማሪዎች አልበገርም ብለዋል የፌዴራል ፖሊስ ብቻውን አልቻለም ተብሎም አዲስ አዲስ ቀይ ቦኑት የለባሽ የብልጽግና መከላከያ ሰራዊት ወደ ግቢዎቹም ተሰማርቷል ዝርዝር መረጃም ይዘንበታል። ከዚህ ከተቃውሞ ሰልፍ ጋር በተያዘ በደቡብ ክልልም የመንግስት ሰራተኞች ሰልፍ እያደረጉ ሲሆን ዶክተሮች ሁለተኛ ዙር ሰልፍ ለመውጣት ዝግጅት ጀምረዋል። አዲስ አበባም በአዲስ አበባ መሬት የሚያንቀጠቅጥ መንግስት የሚገለብጥ ተቃውሞ ሊያደርግ ነው በሚል መንግስት ፍርሃት ውስጥ ገብቷል። የእንግሊዝና የካናዳ መንግስትን በመከተል ደግሞ ጀርመ ወደ ኢትዮጵያ አትሄዱ ስትል ለዜጎቿም አሳስባለች። ዝርዝር አሰናድተናል። በሌላ በኩል ማርበርግ ቫይረስ ከታሰቡ ፍጥነት በላይ እየተስፋፋ ነው ተብሏል። የሟቾች ቁጥር ጨምሯል። አዳዲስ ከተሞች ላይም ተገኝቷል። ጋና ከኢትዮጵያ ለሚመጡ ዜጎቿ በቫይረሱ ዙሪያ ማስጠንቀቂያም ሰጥታለች። የኢትዮጵያ መንግስት ደግሞ መረጃውን ለማፈን እየሰራ ነው ዝርዝር ይዘንበታል። ሰላም ጤና ይስጥልኛ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደምጣችሁት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 ቀዳሚ ወዳደረኩት ዘገባ አልፋለሁ። የማርበርግ በሽታ ከታሰበው ፍጥነት በላይ እየተሰራጨ መሆኑ ተነገረም። የመንግስት አካላቶች በሽታው እየተስፋፋበት ያለውን መንገድ መረጃው እንዳይወጣ ለማፈን እየጣሩ ሲሆን በጤና ሚኒስቴር ውስጥ የሚሰሩ አንድ የመረጃ ምንጫችን እንደነገሩን ከሆነ ከአራት ኪሎ ቀጥታ በመጣ ትዕዛዝ ሁሉም ነገር በሚስጥር እንዲያዝ መመሪያ መሰጠቱን ነው የተናገሩ። አንዳንድ መተርጉማን እንደሚሉት ሆነ ተብሎ ምርጫን ለማራዘም በሽታው እንዲስፋፋ ተፈልጓል በማለት ሲናገሩ ሲናገሩ ሌሎች መተርጉማን ደግሞ በዚህ ሚዲያ ስሙን የማንጠቅሰው አንድ ዓለም አቀፍ ባለሀብት ከዓለም ትልቁን የጄኔቲክስ ኩባንያ ባለቤት የሆነው እንዲሁም ከዚህ ቀደም ከነ ኤለን መስክ በፊት የዓለማችን አንደኛ ባለሀብት በመሆን ሲመራ የነበረው ቢሊዮነር ከአብይ ጋር በአንድ የስንዴ ማሳ ውስጥ ታይቶ የነበረው ማለት ነው። እንደሚታወቀው ይህ ባለሀብት የዓለም ሕዝብን የመቀነስ አንድ ፕሮጀክት አለው። ታዲያ ከዚህ ቀደም የተለያዩ ወረርሽኞችን በመፍጠር እንዲሁም ምግብ ነክ ነገሮችን በላብራቶሪ ሞዲፋ ተከታታይ በማድረግ የዓለም ህዝብን የመቀነስ ፕሮጀክቱን እያሳለጠ ነው። ታዲያ ከዚህ ጋር በተያያዘ አብይና ይህ ቢሊዮነር ከወራት በፊት ትልቅ ሰነድ መፈራረማቸውን በመጥቀስ ምናልባት የዚህ ቢሊዮነር ፕሮጀክት በኢትዮጵያ እየተፈጸመ ሊሆን ይችላል የሚሉም መተርጉማን አሉ። ያም ሆነ ይህ በሽታው መስፋፋቱን መንግስት ሆን ብሎ እየደበቀ ሲሆን፣ በሽታው የገደላቸው ሰዎች በድምሩ ከ19 በላይ መሆናቸውንም ሚዲያችን አረጋግጧል። አሁን በአዲስ አበባ ጳውሎስ ሆስፒታል በሐረር ህይወት ፋና ሆስፒታል እና በሐዋሳ በሽታው የታየባቸው ግለሰቦች ወደ ማቆያ እየገቡ ሲሆን መረጃው እንዳይወጣ በመንግስት አካላት አሁንም ጫና እየተደረገባቸው መሆኑን ምንጮቻችን ነግረውናል። ከዚህ ጋር በተያያዘ ስለ ማርበርግ በሽታ የማታውቁ ካላችሁ ስለ በሽታው ምንነት በአጭሩ እንንገራችሁ። የማርበርግ ቫይረስ በወረር ሲመልኩ የሚከሰት የደም መፍሰስና ትኩሳት ህመም ነው። በሰዎችም ሆነ በሌሎች እንስሳት ላይ ይከሰታል። የማርበርግ የቫይረስ ምልክቶች ምንድናቸው? የሚለው ከአፍ ከአፍንጫ ወይንም ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ብርድ ማለትና ራስ ምታት፣ የጡንቻና ጀርባ ህመም፣ ማቅለሽለሽ፣ የሆድ ህመምና ተቅማጥ፣ የምግብ ፍላጎት መቀነስና ትውከት፣ ደረትና ጀርባ ሆድ ላይ ጎልቶ የሚታይ ሽፍታዎች ናቸው። ለቫይረሱ ከተጋለጡ ከሁለት እስከ ዘጠኝ ቀናት ውስጥ የበሽታው ምልክት ይታይቦታል። የማርበርግ ቫይረስ መተላለፊያ መንገዶች ምንድናቸው ናቸው የሚሉትን ደግሞ ስንመለከት በቫይረሱ ከተያዘ ሰው ደም፣ ሽንት፣ እንባና ሌሎች ፈሳሾች ጋር የሚፈጠር ቀጥተኛ ግንኙነት፣ በታመመ ወይንም በሞተ ሰው የሰውነት ፈሳሽ የተበከሉ ቁሶች እንደ ልብስና አልጋ ልብስ፣ መርፌና ሌሎች መገልገያዎች ጋር የሚኖር ንክኪ ሲሆን፣ በቫይረሱ ከተያዙ የሌሊት ወፎች ወደ ሰዎችም ይተላለፋል ተብሏል። የማርበርግ ቫይረስ በሽታ መከላከያ መንገዶቹ ደግሞ ምንድናቸው የሚሉትን ስንመለከት ከላይ ከተዘረዘሩት ምልክቶች ሲኖር ወደ ሕክምና ተቋም ለመሄድ ከታመመ ሰው ጋር ንክኪና ትኩሳት ካለቦ በአፋጣኝ ወደ ሕክምና ተቋም መሄድ። ሞት በሚከሰትበት ወቅት አስከሬኑን በባለሙያ ማዘጋጀትና መቅበር፣ አላስፈላጊ ቀብር ስነስርዓት ማስቀረትና ንክክ ያላቸውን ቁሶች ማስወገድ ከታመመ ሰው ደምና ፈሳሽ ንክኪ ራስን መጠበቅ፣ ለታመመ ሰው እንክብካቤ በሚደረግበት ጊዜ የመከላከያ ዘዴዎችን ማለትም የአፍና የአፍንጫ መሸፈኛ ማስክና የእጅ ጓንት መጠቀም፣ እጅን በሳኒታይዘር ወይንም በሳሙና በውሃ በአግባቡ መታጠብ ናቸው። እስካሁን በሽታው መድኃኒት ስለሌለው ትኩረት እየተደረገ ያለው ቀድሞ መከላከል ላይ ስለሆነ በተሻላችሁ መጠን ንክኪም ቀንሱ። ከዚህ ቫይረስ ጋር በተያዘ የኢትዮጵያ መንግስት ቸልቢልም መረጃውን ለመደበቅ ቢሞክርም የዓለም ሀገራት መንግስታት ግን ዜጎቻቸው ወደ ኢትዮጵያ ሲሄዱ ከዚህ ቫይረስ ጋር በተያዘ እንዲጠነቀቁ እያሳሰቡ ነው። በኢትዮጵያ በተከሰተው ወረርሽኝ የተነሳ ጋና ለሕዝቧ ማስጠንቀቂያ ሰጠች። የጋና ጤና አገልግሎት ዲኤችኤስ በኢትዮጵያ ውስጥ የማርበርግ ቫይረስ ወረርሽኝ መከሰቱን ተከትሎ ለሕዝቡ ማስጠንቅቂያ አስተላለፈ። የድርጅቱ ተጠባባቂ ዳይሬክተር ዶክተር ሳሙኤል ካባ ዛሬ በሰጡት ጋዜጣዊ መግለጫ በኢትዮጵያና በጋና መካከል ተደጋጋሚ የሰዎች እንቅስቃሴ በመኖሩ ምክንያት ይህን ማስጠንቀቂያ ማውጣታቸውን ገልጸዋል። ከጋና ጤና ሚኒስተር አጋሮቹ ጋር በመሆኑ ሁኔታውን በቅርብ እየተከታተሉ መሆኑን ገልጸውም የጋና ህዝብ ደህንነትን ለማስጠበቅ የተለያዩ የመከላከያ ግብረ መልሶች እየተከናወኑ መሆናቸውን አስረድተዋል። ከነዚህ መከላከልም በሁሉም የአገሪቱ መግቢያዎች ጠንካራ ቁጥጥር እየተደረገ መሆኑንና ይህንንም በዱር እንስሳት ላይ ጭምር እንደሚከወንም አስታውቀዋል። የጋና ጤና አገልግሎት እንዳስታወቀው ማርበርግ ቫይረስ ከእንስሳት ወደ ሰውና ከሰው ወደ ሰው የሚተላለፍ ሲሆን ገዳይና አደገኛ የሆነ በሽታ ነው። ለበሽታው እስካሁን ምንም ክትባት እንዳልተገኘለትም ለሕዝቡ በሰጡ ማስጠንቀቂያ ላይ አስታውቋል። የሌሎች ሀገራት መንግስታት ገና ቫይረሱ ሳይገባም እንዲህ ይጠነቀቃሉ። የእኛው ጉድ ግን ነገሩን ለመሸፋፈን ይጥራል። አሁን በቀጥታ መንግስትን በፍርሃት እያራደ ስላለው በየቀኑ አዳዲስ ክስተቶችን እያሰማን ወዳለው ወደ ተማሪዎች አመፅ አልፋለው። ተማሪዎች በትምህርት ጊዜያቸው ላይ ያለ አግባቡ ይጨመርባቸዋል የተባለውን የአንድ ዓመት የትምህርት ጊዜ በመቃወም ከባድ የተባለ የተቃውሞ ሰልፍ እያደረጉ ሲሆን ከኃይልና ኃይል ውጭ የመፍትሄ ሀሳብ የማያውቀው የአብይ አህመድ መንግስት ደግሞ ተማሪዎችን እየደበደበና አለፍ ሲልም በጥይት እያቆሰለ መሆኑም ተሰምቷል። የተማሪዎቹ አመፅ አራተኛ ቀኑን ይዘዋል። ተማሪዎች አገዛዙ የኃይል እርምጃ ሳያቆማቸው አመፃቸውን አቀጣጥለው እየቀጠሉ ሲሆን ሰልፎቹ ከግቢ ጣት ከማህበረሰቡ ጋር በመቀላቀልም እየተደረጉ ነው ተብሏል ዳውን ዳውን ብርሃኑ ነጋ የሚሉ መፈክሮችም የበሰበሰው የአብይ አህመድ አገዛዝ ከትከሻችን ላይ ይውረድ ወደሚሉ መፈክሮች መቀየራቸውን ትላንትና ከደብረ ታቦረ ተቃውሞ ሰልፍ ላይ ተመልክተናል ይህ በእንዲህ እንዳለ ደግሞ ከዚህ ጋር በተያያዘ በወለጋ ዩኒቨርሲቲ ተማሪዎች ታሪክ ሰርተዋል የአገዛዙ ፌዴራል ፖሊሶች ተማሪዎችን በትነው ሰልፉን ለማደብዘዝ ሲሞክሩ ተማሪዎች እንቢኝ ለመብቴ በማለት በህብረት በፈጠሩት ንቅናቄ ሳራሩጣቸው የነበረውን የአገዛዙን ኃይል የኃይል ሚዛኑን በመቀየር የፌዴራል ፖሊስን ከግቢው እየሮጠ እንዲወጣ አድርገውታል ነው የተባለው። ተማሪዎቹ በፈጠሩት የአንድነትና አይበገሬነት ስሜት የተደናገጡት የፌዴራል ፖሊሶች ወደ ሰማይ ቢተኩስም ንቅንቅ ያለላቸው ተማሪ አልነበረም ነው የተባለው። በዚህም የወለጋ ዩኒቨርሲቲ ተማሪዎች ከግቢ ውጭ በመውጣትም ጭምር ሰልፍ አድርገዋል ነው የተባለው። ረፈድ ብሎ አገዛዙ። በዚህ ሁነት በመደናገጡ ከፌዴራል ፖሊስ በተጨማሪ ቀይቦን የተለባሽ የመከላከያ ኮማንዶችን በወለጋ ዩኒቨርሲቲ ጨምሮ በመላው አገሪቱ ማሰማራቱ ሲገለጽ በከፍተኛ ፍርሃት ውስጥ መሆኑን አልደበቀም ነው የተባለው። ለዩኒቨርሲቲ ተማሪዎች አሁንም ድረስ ከትምህርት ሚኒስተር ሆነ ከመንግስት አካላት የተሰጠ ምላሽ የለም። ምላሻቸው በኃይል ለማፈን መሞከር ብቻ ነው። ይህ በእንዲህ እንዳለ ደግሞ ከዩኒቨርሲቲ ተማሪዎች ተቃውሞ በተጨማሪ የመንግስት ሰራተኞች ተቃውሞ በደቡብና በሌሎች ኦሮሚያ አካባቢዎች እየተደረገ ሲሆን በቅርቡ ዶክተሮች ሁለተኛ ዙር አድማና አመፅ ለመጀመር በዝግጅት ላይ መሆናቸውንም አሳውቀዋል። ይህ በእንዲህ እንዳለ ደግሞ ታምቆ የቆየው የአዲስ አበባ ህዝብ ግፍና መከራ በአመፅ ሊፈነዳ ከጫፍ መድረሱን ታላላቅ የዓለማችን የስለላ ድርጅቶች ፍንጭ እየሰጡ ነው። አዲስ አበባ ከምርጫ በፊት ከፍተኛ አመፅ እስከ መፈንቅለ መንግስት የሚደርስ አመፅ ሊያነሳ ይችላል በሚልም በብልጽግና መንግስት ከፍተኛ ስጋት ተፈጥሯል። በተለይ ከወር በኋላ ይጨመራል ተከስቷል የተባለው ነዳጅ ላይ የ30 ፐርሰንት ግብር ሀገሪቷ ላይ ባሉ ሸቀጦች ላይ የሚፈጥረው የዋጋ ንረት ለህዝቡ ዋነኛ ማስፈንጠሪያ ይሆነዋል ተብሎ በብልጽግና ቤት ተፈርቷል። የተባለው የአዲስ አበባን ህዝብ አፍኖ ለመያዝ ከወዲሁ በርካታ ሰራዊት ወደ ከተማዋ እየተመመ ሲሆን የኦሮሚያ ልዩ ኃይል ከወትሮ በተለየ መልኩ ወደ አዲስ አበባ እየገባ መሆኑም ተመላክቷል። አዲስ አበባ ላይ አንዳች ነገር ሊከሰት እንደሚችል እና በማንኛውም ሰዓት በታጣቂዎች እጅ ልትገባ እንደምትችል ከቀናት በፊት በፊት የካናዳ መንግስት ባወጣው መግለጫም አስታውቆ ነበር። ዛሬ ደግሞ የጀርመን መንግስት ለዜጎቹ የከፊል ማስጠንቀቂያም ሰጥቷል። ጀርመን አስጠነቀቀች። አዲስ አበባ ሙሉ በሙሉ ሰላም አለመሆኗንም ጀርመን ገልጻለች። ሀገሪቷ ወደ ኢትዮጵያ እንዳትጓዙ ስትል ለዜጎቿ እያስጠነቀቀች ነው። ሰሞኑን የእንግሊዝና የካናዳ መንግስታት ዜጎቻቸው ወደ ኢትዮጵያ እንዳይሄዱ አስጠንቅቀው ነበር። ትላንት ደግሞ የጀርመን መንግስት ለዜጎቹ ወደ ኢትዮጵያ እንዳትሄዱ አዲስ ቢሆን ሰላም አይደለም ብለዋል። ከሌሎች ክልሎች አንጻር አዲስ አበባ እየተሻለ መሆኑን የገለጸው የጀርመን መንግስት ነገር ግን ነገር ግን አዲስ አበባም ቢሆን በከፍተኛ ስጋት ላይ መሆኗን ገልጿል። ሌሎች ሀገራትም ማስጠንቀቂያ መስጠታቸውን ይቀጥላሉ ነው የተባለው። እስካሁን ማስጠንቀቂያ የሰጡ ሀገራት ምክንያታቸውን ሲገልጹ አሁን እየተደረጉ ያሉ ጦርነቶችንና አመፆችን እንዲሁም ይስፋፋሉ ይጀምራሉ ተብሎ የሚጠበቁ አዳዲስ አመፆች እንዳሉ ገልጸዋል። በተለይ የካናዳ መንግስት አዲስ አበባ በማንኛውም ሰዓት በታጣቂዎች እጅ ልትገባ ትችላለች ብሏል። እነዚህ ሀገራት ዓለም ላይ ትላልቅ የስለላ ድርጅቶች የያዙ ናቸው። ታዲያ አንዳች የሚያውቁት የሰጉት ነገር ሳይኖር በተከታታይ የጉዞ እቀባ አያወጡም የሚሉት መተርጉማን በቅርቡ አዲስ መንግስት የምናይበት ጊዜ ሩቅ አይመስለኝም በማለትም ይናገራሉ። አሁን በቀጥታ ከአማራ ክልል ወዳገኛቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸማቸው ስኬት አማደፈጣ ጥቃት አኩሪ ድል መቀዳጀቱን አስታወቀ። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ በምስሉ ላይ እንደምትመለከቱት መውደሙም ተረጋግጧል። በተመሳሳይ በምስራቅ አማራ ቀጠና ግርግራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪ ካሪዎች በፋኖ መማረካቸውን ነው ለሚዲያችን በምስል ተደግፎ የቀረበው መረጃም የሚያሳየው በጎንደርና በወሎ ቤተ አማራ ገጠና በተመሳሳይ ወቅት በተፈጸመው ደፈጣ ጥቃት ፋኖ የሽምቅ ውጊያ ሳይንስ እውቀቱን ተጠቅሞ አኩሪ ድልን እየተቀዳጀበት ነው የተባለ ሲሆን ይህም የፋኖን የውጊያ ቅም ከፍታን በተግባር እያሳየ ነው ተብሏል። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ የአፋሃድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የደጃዝማች ተሰማ እርግጥ ክፍለ ጦር የሁለተኛ ሻለቃ ቃኞች እዙ ልዩ ዘመቻ ቡድን በጋራም በሰሩት ኦፕሬሽን ከ17 በላይ የብልጽግና አየር ወለድ ኮማንዶን ደመሰሶ በሸዋ ጠቅላይ ግዛት እዝ ምድር የገባው የአገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ በመደበኛ ውጊያና በደፈጣ ጥቃት ከፍተኛ ኪሳራ እየደረሰበት የብልጽግና ኃይል ይዋጋልኛል ብሎ በከፍተኛ ሁኔታ የሚተማመንበት የአየር ወለድ ኮማንዶ አባሎች አገዛዙን በመክዳት ወደ ፋኖም እየተቀላቀሉም ይገኛሉ። በትላንትናው እለት የአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የደጃዝማች የተሰማ እርግጥ የክፍለጦር የሁለተኛ ካሳ ሻለቃ ቃኞችና የሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽን ቡድን በሸዋ ጠቅላይ ግዛት እዝ ተጉልትና ቡልጋ ውራጃ ደብረ ብርሃን ዙሪያ ጉዶ በረት ላይ መሽጎ በነበረ የብልጽግና ኃይል ላይ ባደረሱት ፈጣን ወታደራዊ ላማ ያደረገ ጥቃት በርካታ የአገዛዞን በራስ ጠባቂ ሚሊሻ ፖሊስና በአንድ አድማ ብታኞች ሲቆስሉ ከ17 በላይ አየር ወለዱ ኮማንዶዎች እስከ ወዲያኛው ተሸኝተዋል የተባለው ወዳ ሚሊሻ ለስርዓቱ ያደሩ አድማ አድማብታኝና በርካታ የብልጽግና ኃይል በደረሰባቸው ከባድ ምት ቁስለኛ በመሆን ተጨማሪ ኃይል ከደብረ ብርሃንና ከጣርማበር አስመጥተው ከሞት የተረፈ ቁስለኛቸውን በሁለት መኪና ጭነው ወደ ደብረ ብርሃን ገብተዋልም ነው የተባለው። ይህ በእንዲህ እንዳለም የኦሮሚያ ክልል ልዩ ኃይል የኮራ አዛዥ በፋኖ ተገደለ። በኦሮሚያ ክልል ጉንቡቹ አካባቢ በነበረ የተኩስ ልውውጥ የሸዋ ፋኖ ከኦሮሚያ ልዩ ኃይል እንዲሁም ሚሊሻ ጋር ገጥሞ ነበር። ከዚህ ቀደም በዚሁ ጉንቡቹ በነበረ ውጊያ በምስሉ ላይ እንደምትመለከቱት ፋኖ ከተማዋን ተቆጣጥሮ በርካታ የኦሮሚያ ሚሊሻዎችን ማርኮ እንዲሁ በምስል አሳይቶ ነበር። አሁን ደግሞ እናጀሬ በከተማ የኦሮሚያ ልዩ ኃይል አዛዥ የኮራ አዛዥ የሆነውን የቀድሞው አዛዥ የነበረውን ኮረኔል ኩማ ዋቅጅራን ላይመለስ ሸኝተውታል። በጉንቦቹ በተደጋጋሚ እየገቡ ጥቃት የሚፈጸሙት የፋኖ ኃይሎች ሌሊቱን በተመሳሳይ በመግባት በከፈቱት ሩምታ ለኦሮሚያ ልዩ ኃይል የፖለቲካ ግንባታ ስልጠና ለመስጠት የመጡት ኮረኔልን ጨምሮ አጃቢዎቻቸውን ላይመለሱ ሸኝቶ ከ30 ደቂቃ የተኩስ ልውውጥ በኋላ የፋኖ ኃይል ወደ ነፃ ቀጠና ወደ ሸዋ ግዛቶች ተመልሷል ነው የተባለው። የሞቱና የቆሰሉ ቁጥራዊ መረጃዎች ባይታወቅም የአገዛዞ ዙ የልዩ ኃይል የኮርመሪ ኮረኔል ኮማ ዋቅ ጅራ ግን ከና አጃቢዎቹ ላይ መለስ መሸኘቱን በውጊያው ላይ የተሳተፉ የፋኖ ምንጮቻችን ነግረውናል። ባለፉት ስድስት ወራት ውስጥ በኦሮሚያ ግንቦቹ ፋኖ ጥቃት ሲፈጽም መከላከል እንኳን ያልቻለው የአገዛዙ ጦር አሁን አዲስ የልዩ ኃይል ጦር ወደ ከተማዋ ለማስፈር እናም የፋኖን ኃይል ለመጋፈጥ ሙከራ እያደረገ መሆኑንም ሰምተናል። በዚህም በሀረርግ የምትገኘው ሀጫሉ ክፍለ ጦር ተብላ የተሰየመችው የኦሮሚያ ልዩ ኃይል የክፍለ ጦር ጎንቦቹ ላይ ልትሰፍር መሆኗንም አረጋግጠናል። በመጨረሻም ደብረ ዘይት ወታደራዊ ኮሌጅ ማስተር ሱነ ሲማር የነበረውና አማራ ህዝብ ላይ እየተደረገ ያለውን ዘር ማጥፋት ጭፍጨፋ በመቃወም ከደብረ ዘይት ከተማ በመውጣት ከጓዱ ጋር ከጓዱ ጋር በመውጣት የአማራ ፋኖ ሸዋ ጠቅላይ ግዛት እዝን የተቀላቀለው የአገዛዙ ወታደር ጌታ ነህ ይናገራል። አድምጣ ነው እንመለስ። ልያህል ጠላት በዚህ ብዜ ተጋርጦ የእኔ ማስተርስ የእኔ ዲግሪ ምንም አይጠቅመኝም። ማስተርስ የሚቅርብ ብዬ እኔ መጫወት ያለብኝና እዚህ ስላለ የግድማ ቆርጣል። የአካዳሚ ሰው እንደመሆን መጠን ልንጠይቅና የህዝባችን ያላስተዋለውን ነገር ለህዝባችን ግልጽ እንድንታረግልን የምፈልገው ነገር ምን ምንድን ነው? አሁን ሀገራችን እንደ ሀገር አንድ ሀገር ነው ያለው ብለ ታምናለ? በጣም ጥሩ ጥያቄ። አሁን እንደ ሀገር አንድ ሀገር አለንም ያለ ነው። ህዝባችን አንድ ሀገር መስሎት ሊኖር ይችላል ወይም በዛ ረዳድ ተርቶት ሊኖር ይችላል። ይህ የዋህነትና ገራገርነት ነው። በደንብ ይነላ አብራራላቸው። አንድ ሀገር ማለት በአንድ መዝሙር ባንዲራ ሲኖር ነው። አንድ ሀገር አንድ ህዝብ የሚባለው አንድ ሀገር አንድ ህዝብ የሚባለው እንጂ ኢትዮጵያ ውስጥ ግን አሁን ምንድን ነው ተመስርቶ ያለ? የሉዓል መጀመሪያ፣ የሉዓላዊ ሀገር መሰረት የሚባሉት ልጥቀስላችሁና፣ የሉዓላዊ ሀገር መሰረት ምን ምን አለው? ቦርደር አለ፣ ክልል የሚባለው ማለት ነው። እዛ የዚያ ሀገር ህገ መንግስት አለው። ከዛስ ሁለተኛው ሶስተኛው፣ ደግሞ የዚያ ሀገር ባንዲራና መዝሙር አለው። ከዛስ የዛች ሀገር ደግሞ አራተኛ የዛች ሀገር ስነ ጽሑፍ አለ። አምስተኛው የዛ ሀገር ሀይል አደረጃጀት አለ። የወታደራዊ ኃይል አደረጃጀት አለ። ይህ ደግሞ ኢትዮጵያ ውስጥ መሰረት ተጥሏል በክልል ስም። እነዚህ ክልሎች አቅም እስከሚያገኙ ድረስ ነው እንጂ አቅም ካገኙ በኋላ ሉዓላዊ ሀገር የመሆን እድል አላቸው። ለምን? እነዚህ አምስት አውዳሚ መሰረታዊ ወዳሚ ጽንሳሳች መሰረት ተጥለዋል። ስለዚህ ይህን መሰረታዊ ወዳሚ ጽንሳሳ ኢትዮጵያ ውስጥ መሰረት ተጥሎ አገር አለ ማለት አንድ ሀገር እና አንድ ሕዝብ አለ ማለት በጣም ሞኝነት ነው። መከላከያንም ጥየው እንድመጣ ያደረገኝ አንዱ ይሄ ነው። ለምሳሌ ለዚህ ማስረጃ የሚሆን አንድ ማስረጃ እንገራችሁ። ኦሮሚያ ክልል ውስጥ የሚዘመር አንድ መዝሙር ላሳያችሁ። እኔ አነብላችኋለሁ። እንግዲህ ይህ መዝሙር ይህ መዝሙር በኦሮሚያ ክልል ውስጥ የኦሮሚያ ሕዝብ መዝሙር ነው። እንግዲህ የኦሮሚያ ሕዝብ መዝሙር በኦሮሚያ ክልል ውስጥ የሚማር ተማሪ ሁሉም ይዘምራል ማለት ነው። የሚገርመውን ነጥብ በጣም አስረዳችኋለሁ፣ እና ምን ይላል? ኦሮሚያ፣ ኦሮሚያ የትልቅ ታሪክ እናት፣ የኦሮሞዎች እምብርት፣ የገዳ ስርዓት አዳራሽ፣ የህግና ስርዓት መሬት፣ የጨፌ ኦዳ እናት፣ የመቶ አመት እድፍ። በጣም ያዙል። የመቶ አመት እድፍ በደማችን አጠብንልሽ። ይህ ትርጉም አለው። በብዙ እልፍ እልቂት ባንዲራችን ከፍ አደረግን። በጣም የሚገርም ነገር። በብዙ በብዙ እልፍ እልቂት ባንዲራችን ከፍ አደረግን። ይህ መዝሙር ግን የማን ነው? መዘመር አለበት ለአንድ ሀገር ለአንድ ባላ ሀገር የለም። ስለዚህ እዛ እዛ ላዊ ሀገር እየተመሰረተ ማለት ማለት ነው። በብዙ እልፍርቂት ባንዲራችን ከፍ አደረግን። የትኛውም ባንዲራ እዛ ከግብጽ ዘወት የመጡትን እና ይገድ አሁን ሀገርቱን ሽዋን አጠቃላይ አዲስ አበባን ጨምሮ የሚያውለበልበው የሚያውለበልበው ይሄን ከግብጽ የመጣ ባንዲራ ነው ማለት ነው። ከፍ አደረገው በብዙ እልፍርቂት በደማችን ከፍ አደረግ ግን ይህ ስኒ ግን መሆን የነበረበት በብዙ እልፍ ልቂት ባንዲራችን ከፍ አደረግን ማለት ለኢትዮጵያ ለሉአላ ሀገር መዘመር ያለበት። ስለዚህ ይህን መዝሙር ኦሮሚያ ክልል ውስጥ ያለ ትውልድ ይማራል። ማን ማን ነው የሚማረው? ሁሉም አማራውም፣ ትግሬውም፣ ጉራጌውም፣ ሀድየውም፣ ሶማሌውም፣ አፋሩም እዛ ክልል ውስጥ ያለ ይማራል ማለት ነው። ስለዚህ ሉዓላዊ ሀገር የመመሰረቱ እድል ወይም ሁኔታዎች ተመቻችተዋል። ጊዜ ነው የሚጠበቀው ማለት ነው። እና ደስ ብሎናል። ደስ ሲበልሽ ስልጣን መልሰን አገኘንሽ ይላል። ይህ ትርጉም በአማርኛ የተተረጉመ ነው። ኦሮመኛው የኦሮመኛ ስለ ማልሱን ተሆና ስለዚህ ከዚህ አንጻር ኢትዮጵያ ውስጥ ያለው ነገር አንድ ሀገር አለ በማለት አስችል ለጊዜው ነው። ሁለተኛው ለመጨረሻ እንዴት ዝም ብሎ አንድ ጥያቄ ላቅርብልህ፣ የአማራ ህዝብ ጠላት አለው ብለታምናለ ነበረውስ? በጣም ጥሩ። የአማራ ህዝብ ጠላት ነበረው አለው፣ ግን አልተነገረም። ያልተነገረበት ምክንያት እንግዲህ አራት መቶ ዓመት ገደማ ጎሳዎቹን ይዞ የገባ ጠላት አለ። እሱም በሰነት ተሰንዶ በግዕዝ ተጽፋለ አባ ባህሪ የብርብር ማርያም ጋሞ ክፍለ ሀገር ውስጥ የሚገኝ የብርብር ማርያም ቤተክርስቲያን መነኩሴ ጽፎ ያስቀመጠዋል። በመጀመሪያ ጎሳዎችን ይዞ እንዴት እንደገባ ይህንን ጎሳ ግና እነ ምኒልክ ይህንን ጎሳ ከኢትዮጵያ ህዝብ ጋር አንድ አድርገው በገዙበት ሰዓት ከኢትዮጵያ ህብረተሰብ ጋር ወጉን፣ ባህሉን ለምዶ የራሱንም ወግ ባህል፣ ጥሩን ወግ ባህል ይዞ ይቀጥላል ብለው በመጋባት በተለያየ የስራ ኃላፊነት አሰማርተው አንድ ይሆናል ብሎ አስቦ ነበር። ገዳ ግና የጦርነት ባህሉን የማፈናቀል፣ የመግደል፣ የአሰቃቂ ግድያ የመፈጸሙን አልተውም። በእነማን አማካኝነት ገዳ የሚመራቸው ንጉስ ሞሰዎች አሉ። ይቱ፣ ከረዩ፣ ቄሮ፣ ኦነግ ሸኔ እየተባለ ሰዎች አንዱ ናቸው። ስማቸው ነው የሚቀየረው። እነዚህ ዛሬ ህዝባችን በወለጋ ባርሲ፣ አሰቃቂ ግድያ እየገደለ የሚኖር ጥራት አለን። ይህም ተደብቆ አልተነገረም። ፖለቲከኞቻችን ማን እንደሆነ ጥራትን አላወቁም። እስካሁን ድረስ 50 ዓመት ትግል ሂደት ተካሂዷል። ከዛ ጀምሮ